ለምሳሌ በዚህ አሁን ባለንበት የወጣትነት እድሜ ልንሞክረው ማንፈልገው ስራ የለም። አይታችሁ ከሆነ ይሄ ያዋጣል ስንባል እንገባበታለን። ጎን ለጎን ለማስኬድ እንሞክራለን። የሆኑ የሆኑ ሚንሶች እንፈልጋለን፣ ተጨማሪ ስራ ለመሳሰ ምን ልላችሁ ፈልጌ ነው፣ እናንተ መሆን የምትፈልጉትን ማንነት ኦሬዲ የሆነው ሰው አለ። ኦሬዲ እናንተ መሆን የምትፈልጉበት ቦታ ላይ ኦሬዲ እዛ ቦታ ላይ እየኖረ ያለ ሰው አለ። በቃ መንዳት የምንፈልገውን መኪና እየነዳ ያለ ሰው አለ። መስራትኛ የምንፈልገውን ቢዝነስ ኦሬዲ ሰርቶ እየኖረ ያለ ሰው አለ። ከኛ የሚጠበቀው ምንድን ነው? የምትፈልገው በዚህ ምንድን ነው የምትፈልገው፣ የሚለውን ስታውቅ እንዴቱ አያሳስብም። አንድ ሰው በጣም ጎል ካለው በጣም የሚፈልገው አጥብቆ የሚፈልገው ነገር ካለው እሱን ለመግለጥ ምንም ነገር አያቅተው። ናፖሊዮን ሂል ቴንክ ኤንድ ግሮው ሪች በሚለው መጽሐፉ የመጀመሪያው የስኬት ህግ የሚለው ድዛይር ነው፣ አጥብቆ መፈልግ። አጥብቀ የምትፈልገውን ማወቅ ብቻ በቂ በእኛ አድሜ በነገራቸው ሁለት ወጣቶች ናቸውና የሚገርማችሁ፣ ሶስት ናቸው እንጂ ቀጥታ አንዲራመዱ ተፈለገ። አንድ ሜዳ ላይ ወሰዷቸውና እስኪ ሶስቱን አራርቀው አቆሟቸውና፣ እስኪ ጎበዝ የሆነ ሰው ቀጥ ብሎ ይህንን መንገድ ይራመዱ ተባሉ። ባይገርማችሁ ከላይ ከካሜራ እንደዚህ የታየ መጨረሻ ላይ ከሄዱ በኋላ ሲታይ ሪቪው ሲታይ ዚግዛግ ሰርተው ነው የጨረሱት ሁለቱ። አንዱ ልጅ ብቻ ግን ያንን መንገድ ቀጥ ብሎ እንግዲህ፣ ምንም ምልክት ምናምን የሌለው መንገድ ነው ቀጥ ብሎ ጨረሰው። እንዴት አድርጎ ጨረሰው? ብለው ሲጠይቁት ምን አለ መሰላችሁ? ዛፉን እያየሁት ነበር። እኔ የማውቀው ዛፉ ጋር መድረሴ ነው። ዛፉ ላይ ፎከስ አድርጌ ስጓዝ ቀጥ ብዬ ደረስኩ እያለ ጎል ያለው ሰው ዚግዛግ ይሰራል። ለምሳሌ በዚህ አሁን ባለንበት ወጣትነት እድሜ ልንሞክረው ማንፈልገው ስራ የለም። አይታችሁ ከሆነ ይሄ ያዋጣል ስንባል እንገባበታለን፣ ጎን ለጎን ለማስኬድ እንሞክራለን። የሆኑ የሆኑ ሚንሶች እንፈልጋለን ተጨማሪ ስራ ለመስራት

የምታደርጉት ግን ምንድን ነው? ድስት ዩቱብ ላይ ትገቡና አንድ የጣሊያን ሬስቶራንት ፒዛ የሚሰራበትን ሬሲፒ ወይም ይሄ መንገዶችን ፕሮሰሱን ታዩና ትሰሩታላችሁ። ድስት ሪፕሊኬት ታደርጉታላችሁ። ራሱ ፒዛ ከጣሊያን ሬስቶራንት እኩል ፒዛ ልታበስሉ ትችላላችሁ። በአንድ ምሽት ፕሮሰሱን አይታችሁ ምን ያህል ቴምፕሬቸር ኦቨን ውስጥ እንደሚጋ ምን ያህል ቅመማ ቅመሞች እንደሚያስፈልጉ ምናምን አይታችሁ፣ ምን ሊላችሁ ፈልጌ ነው፣ እናንተ መሆን የምትፈልጉትን ማንነት ኦሬዲ የሆነው ሰው አለ ኦሬዲ እናንተ መሆን የምትፈልጉበት ቦታ ላይ ኦሬዲ እዛ ቦታ ላይ እየኖረ ያለ ሰው አለ። በቃ መንዳት የምንፈልገውን መኪና እየነዳ ያለ ሰው አለ። መስራት እኛ የምንፈልገውን ቢዝነስ ኦሬዲ ሰርቶ እየኖረ ያለ ሰው አለ። ከኛ የሚጠበቀው ምንድን ነው የምትፈልገው ባይዘወይ፣ ምንድን ነው የምትፈልገው የሚለውን ስታውቅ እንዴቱ አያሳስብም። ወይኔ እንዴት አድርጌ ነው ግን ይህናችን ማድረግ እሱ ፈጣሪ ይገልጧል። የሆነ በዘመን የሚመጣ ብስለትህ ራሱ ይገልጠዋል። አንተ ብቻ የምትፈልገውን አንድ የመጨረሻ ምሳሌ ይመስላችሁና ታላደክማችሁ ምጨርሳ ግን ፈዛችኋል። ምን በሳይሉ እንደማዋል ሞራል ምን ነው ድሮ እኔ ኋላ ሳቃ የሚረብሸው ኋላ ነው ያለው የሚያጨበጭበው። እሺ ደግሟችኋል እንበልና መስሪያ ቤት ውስጥ ነው፣ እና አንድ ሁለት ሪሰርቸሮች ናቸው ጥናቱን ያጠኑትና የሚገርማችሁ እዛ መስሪያ ቤት ውስጥ ያሉትን ሰራተኞች ኢንተርቪው ያደረጓቸው ምንድን ነው የምትፈልጉት በዚህ ስድስት ወር ውስጥ ምን እንዲፈጠር ነው የምትፈልጉት አሏቸው። ከዛ የሚገርማችሁ ሁሉም በሰዓቱ እፈልጓለሁ የሚለውን ነገር ተናገረ። አንዳንዱ ለምሳሌ እኔ በጣም ያለቀይን ስራ እመኘዋለሁ፣ ቢሮ ራሱ ሲያምርኩ እንደ ወዛሽ ኮምፒውተር ላይ የሚቀመጥ ምናምን ይላል ማለት ነው። ምኞቱ ነው የሚናገሩ። በቃ በነፃነት ተናገሩ። ለማንም አይነገርባችሁ እንደሚስጠር ነው ተብሎ ተጽፏል ማለት ነው። ከዛ አንደኛው እንደዛ፣ ሁለተኛው ደግሞ ያው የተለያዩ ሰራተኞች ነው ሁለተኛው እኔ በጣም የምፈልገው እዚህ መስሪያ ቤት እንደው ብድር ተመቻችቶልኝ ከሰሞኑ ሰርግ አለችኝ እንደው ባገባ ነገር አለ። ሌላኛው እንደው ብድር ተመቻችልኝ እንደው ሰርግ ብደግስ። ያው ሌላኛው መኪና ብገዛ እንደው ብድር ተመቻችቶልኝ መስሪያ ቤት። አንዳንዱ እኔ በቃ የምመኘው ፊት ለፊት ያለችው ጸሐፊ ከእሷ ጋር እንደው አንድ ቀን ብተኛ ብዬ ነው የምመኘው። የተለያየ ምኞታቸው ነው። በነፃነት ተናገሩ። ሚስጥር ነው ተብለው የተያዘላቸው ከዛ ተመዘገበ የእያንዳንዳቸው ፍላጎት ተመዘገበና፣ ከስድስት ወር በኋላ ሪሰርቸሮቹ እዛ መሥሪያ ቤት መጡ። ታምኑኝ ያላችሁ አብዛኞቹ ጥያቄያቸው በሙሉ ተመልሷል። ያ ያለቃውን ስራ ሲመኝ የነበረው በደረጃ እድገት ያለቃውን ቦታ አገኘ። ያ በብድር መኪና መግዛት የፈለገው ገዛ። ሰርግ ያለው አገባ። ያ ደግሞ ጸሐፊውን የሚያለው ያው ተሳካለት። ልላቸው አጤንዶፍ ደደ ምንድነው ፖይንቱ? አንድ ሰው በጣም ጎል ካለው በጣም የሚፈልገው አጥብቆ የሚፈልገው ነገር ካለው እሱን ለመግለጥ ምንም ነገር አያቅተው። ናፖሊዮን ሂል ቲንክ ኤንድ ግሮው ሪች በሚለው መጽሐፉ የመጀመሪያው የስኬት ህግ የሚለው ድዛይር ነው። አጥብቆ መፈልግ፣ አጥብቀ ቀይ የምትፈልገው ማወቅ ብቻ በቂ። በእኛ ዕድሜ በነገራችን፣ እሱን እየተሳሳትክ እያረምክ መድረስ ትችላለህ። እና ደግሞ ኢትዮጵያን ያለነው እንዳልኳችሁ መጀመሪያ ላይ ማገዶ አንፈጭ። በጣም አድርጌ አመሰግናለሁ።